ቆይ ቆይ፣ በዚህ ልካቸሁ ማውራት ሆነ ይችላላችሁ። እኔ ግን ልሄድበት። ፕሊዝ አቤል ልቀቀው። በእግዚአብሔር ይሁን በቃ የሆነ ችግር እንዳለበት አስተዋውቃለሽ እሺ። ስለ እኔ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሰላም ሰላም፣ ያለው ውዴ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ያው እንግዲህ በመግቢያ ያያችሁት ነገር በጣም የሚከብድና ለማስማት የሚሆነው ለማውራት ለማፍረድ የሚከብድ ነገር ነው። እና ያ ሩታና አብርሽ በጣም ነገሩን አከረራችሁት። የእውነት እንዲህ በዚህ ሁኔታ ኮ ኮሜንቲንግ ጋራ ነው ማለት ይቻላል። ትዳር ውስጥ እንደዚህ ሁሌ ኤቭሪታይም ጭቅጭቅ ጭቅጭቅ ከሆነ እኛ ያላገባ ነው እንዴት ሆነ ነው ወደ ትዳር ዓለም የምንጓጓ ማለት ነው። የእውነት እስቲ ራሳችሁ አይታችሁ ራሳችሁ ፍረዱና አንድ እያገባ ሰው በፍቅር በሰላም ትዳሩ ማስርቶ የሚያስቀና ህይወት ሲኖር ወጣቱ ደግሞ አግብቶ እንደሱ አይነት ኖሮ መኖር ፈልጋለሁ እንደሱ አይነት ኖሮ ማመሰረት ፈልጋለሁ ብሎ ለወደፊቱ ይጓጓል ማለት ነው እና የእናንተ ትዳር ደግሞ ገና ወደ ቁም ነገር ገባችሁ፣ ቀለበት ሰራችሁ፣ ሰርጋችሁን ደግሳችሁ የሀገር ቤቱ ቢቀረን ብለን ብናስብ ተመልሶ ደግሞ ከምናስበውና ከምናየው ወይም በላይ ሆኖ እየታየን ማለት ነው እና በትዳር ውስጥ ደግሞ ሁሌ ጭቅጭቅ ሁሌ ጭቅጭቅ ሁሌ ጭቅጭቅ በጣም ይሰለቻል፣ ይከብዳል፣ ይደብራልን ጭምር ማለት ነው። እና እናንቴ አሁን ትልቅ ናችሁ ምንም ለማሰብ ለማስታወል የሚያንሳችሁ ነገር የለም። ስለዚህ ለወደፊት ያኔ ለተመልካቾቻችሁ ምንድነው እሺ ትምህርት የሚሆነው ለእናንተ፣ እናንተን ወዶ ፈቅዶ የሚያካብራችሁ የሚከታተላችሁ ከእናንተ ምንድነው የሚማረው የሚል ነገር ቢያንስ ትንሽ ማሰብ አለባችሁ ማለት ነው። ሌላ ነገር በሌላ አክት ለምን አትመጡልንም? ሌላ ትምህርት የሚሆን ነገር እናንተ እኮ በፍቅር ደስ ብሏችሁ እየሳቃችሁ ብትዘሩም እኮ እኛ እናንተን ከመደገፍ ወደ ኋላ አንልምና። በእርግጥ ሁሌ ጭቅጭቅ ይዘላቻል። የፈለገ ነገር በህይወት ውስጥ ቢፈጠር፣ የፈለገ ነገር በትዳር ውስጥ ቢፈጠር ሁሌ ሰዎቹ ተመካክሮ ሶስተኛ አካል እንኳን ካስፈለገ እዛው ተነጋግራችሁ መጨረስ ካለባችሁ መጨረስ ነው እንጂ እንዴ ሁል ጊዜ መጨቃጨቅ! ይሄ ትዳር እንጂ ወጥሽ በፈለግሽበት ሰዓት የምትገቢበት ህይወት እኮ አይደለም። ነ ለመውረድ አንድ ነገር በተፈጠረ ጊዜ አንዴ አብረሽ አንዴ አንቺ ከቤት ውልቅ እያላችሁ እስከመቼ ድረስ አልገባኝም። ማለት ይሄ ከእናንተ የማንጠብቁ ነገር ነው። በእርግጥ እንደ መንንጃ ሚከምት በዚህ ሁኔታ ወላ ትዳር ያስፈራል። እንዌይ ሶሻል ሚዲያ ሰው መሆን ራሱ በጣም የምደብር ነው እንደዚህ ከሆነ ማለት ነው። ማለቴ ሶሻል ሚዲያ ያልወጣ ሰው ትዳሩን በትዳር ውስጥ በእርግጥ የሆነ ነገር አይጋራም ብዬ አስባለሁ። ግን ሶሻል ሚዲያ ያልወጣ ሰው ትዳሩን የፈለገ ነገር ቢፈጥር እዛው በውስጥ ተጨራርሶ ህይወቱን ይኖራል። እንደውም በፍቅር ማለት ነው። ግን ሶሻል ሚዲያ የሚጠቀም ሰው ሶሪ፣ ሶሻል ሚዲያ የሚጠቀም ትዳሩን ሁል ጊዜ ጭቅጭቁን፣ ጥላቻውን፣ ሁሉ ነገሩን ሶሻል ሚዲያ ያወጣል፣ ያወጣል፣ ያወጣል። መጨረሻው ግን አያምርም። ምክንያቱ አንዳንዴ ድብቅ መሆን ጥሩ ነው። የፈለገ ነገር ቢፈጥር አንድ ጊዜ መደበቅ የሆኔ የከፋ ጊዜ ደግሞ አስተያየት እንድትቀበሉ ማን እውነተኛ ነው ምናምን የሚበሉ ነገር ሀሳብ፣ አስተያየት ከተመልካቾቻችሁ እና እናንተን ከሚያደንቅ ሰው ሀሳብ አስተያየት ለማስማት ያን አንዳንድ ጊዜ በጣም የከበደ ነገር ብታወጡል እንጂ በሶሻል ሚዲያ ህይወት ታሪካችሁን በሙሉ ወደ ሶሻል ሚዲያ ማምጣታችሁ በጣም የሚደብርን የሚከብድ ነገር ነው። እውነት ለማውራት ሲበዛ ማርም እኮ የጣፈጥ የሚባላል። በፍቅር እና በትዳር ውስጥ ደግሞ ሁሌ እንደዚህ አይነት ቃልድ፣ ሁሌ እንደዚህ አይነት ጭቅጭቅ ስታመጡ ያላገባ ወጣት ከእናንተ ምንድን ነው ኮርስ የሚወስዱ። ሁሌ ጭቅጭቅ፣ የፈለገ ነገር ሲፈጠር ጭቅጭቅ። ይሄ ሲበዛ አያምርም፣ በጣም ይደብራል። የምሬን አያምርም። ስለዚህ ሩታና አብሬሽ ከዚህ የዘለለ ሶሻል ሚዲያ ይዛችሁ ይዛችሁባት መጡልን እና ችግራችሁን ቤት ውስጥ ጨርሳችሁ ሰላም ፈጥራችሁ በሰላም እንደ ድሯችሁ እንደት እንድትመጡልን እንፈልጋለን። እኛ የእናንተ ተመልካቾች ማለት ነው። በጣም የሚደብር ነገር ነው። እንዲ አንድ ሰው ተደርከት ከመሰረተ ልጅ የሚባል ነገር እየመጣ ነው መንገድ ላይ ነው ብላችሁ ካስታውቃችሁም በኋላ ወዴት ነው ሻንጣ ይዞ መሄድ? እውነት ሩታ እንደሚከብድ ያውቃሉ። በእርግጥ እንደሚከብድ ያውቃሉ። እኔም ያኔ ሴት ልጅ ነኝ፣ ነገቤን እንደምፈጥር ስለማለውቅ አልፈርድም። ሴት ልጅ አትችልም። በነገራችን ላይ የምትወደው ሰው በምትወደው ሰው መንገድ የሆነ ትንሽ ነጥብ እንኳን ስታ አትችልም። አይደለም ሴት ልጅን እያወራ ገና በአንቺ ከአንቺ እያለ ገና ሴት ልጅ ጋር እየተደዋወላ ማውራት ስለ ትላንት ትላንትና የነበረ ፍቅር ትደርክ መሰረታ በኋላ በሱ ውስጥ ለምን ቆየ? ስልኳስ ምን ይሰራል? እና ስክትል አንድ ሰው ትዳር ከመሰረተ የሴት ጓደኛ ያስፈልጎ? አብርሽ ራሱ ማለት ነው። አብርሽ ጥፋተኛ ነው፣ ወንድር ፐርሰንት ቢሆንም ግን እና ነሲ ስልክ አብርሽ ጋራ ምን እየሰራ ነው? እና አንድ ሰው ትዳር ሴትን ብትሆን ወንድ ትዳር ከመሰረታ በኋላ የትላንትና ላይፍ የትላንትና ነገር ወደ ኋላ አስቀርቶ ነው ወደፊት የሚኖረው ህይወት የሚያስበው በቃ በዛ ህይወት ውስጥ መቆያትን ነው እንጂ ትላንትና አብሮ የነበረውን ሰው ጋራ መውራት እና ምናምን ነገር ሌላ ቦታ ይወስዳል። እና ሩታና አብርሽ ሶሻል ሚዲያ ስለወጡ እንጂ፣ እሺ በእንደዚህ አይነት ሁኔታ ሶሻል ሚዲያ ያልወጡ ህይወታቸውስ እንዴት ነው ያለ የሚባል ነገር መገናዘብ አያስ ያኔ አይጠፋንም። ስለዚህ ትላንትና ምናልባት ሁሉም ሰው ፍቅረ ጋር ምናምን ይልኖረ ይችላል። እንኳ ወደ ትዳራለም ከገባ በኋላ ያ ነገር ወደ ሀላ ማስቀራት ነው። ይሄ በህርግጥ ለሩታ በጣም ይከብዳታል፣ ሴት ልጅ ስለሆነች። ሴት ልጅ ከወደደችም እንደዛ ናት፣ ከተለችም ያው ነው። ስለዚህ በጣም የሚደብረው ወደ ትዳራለም ከገባችሁ በኋላ የትላንትና ላይፍ ምናምን በቃ እንጃ ምን አስፈለገ በዚህ ውስጥ አብርሽ ጥፋተኛ ሆኖ እያለ ሩታ ግን አንቺ ጀግና፣ ጠንካራ ሴት ሆነሽ በትዳርሽ ላይ የፈለገ ፈተና ቢመጣ ተጋፍጠሽ ለማውጣት እንጂ ሻንጣ ይዘሽ ከቤት ለማውጣት ማሰብሽ የሚደብር ነው። እንደዚህ ማድረግ የለብሽም። እኛ ከአንቺ ብዙ እንጠብቃለን። ምክንያቱም ጠንካራ እንድትሆኚ በቃ ትዳር ማለት ምን እንደሆነ ትዳር ውስጥ ፈተና አለ ይባላል ያም ፈተና እንዴት ማለፍ እንዳለብን ልታስተምርን እንጂ ደካማ ጎንሽን እንድታሳይን አንፈልግም ማለት ነው። በእርግጥ አብርሽ በጣም አጥፊት ያህል አንተ ስርዓት አይደለም ምክንያቱም ትላንትና ፍቅረኛ ከነበረች ሴት ጋራ ዛሬ ትዳር ከመሰረትክ በኋላ ምንም አይነት ኢንፎርሜሽን ማለዋወጥ አያስፈልግም። ዱባይ ሆንክ፣ ኢትዮጵያ ሆንክ፣ እየት ሆንክ፣ እየት ሆንክ በአንተ ህይወት ውስጥ ስለማያጋባት ማለት ነው። እና የአብርሽ ጥፋት የቱ ጋር ነው ካላችሁ፣ አብሽ ትላንትና ከመውደድ ከማፍቅራት ልጅ ጋራ ትዳር ከመሰረታ በኋላ ያለበት ሁኔታ ኢንፎርሜሽን ማመላለስ አይጠበቅበትም ነበረ። እና በዚህ አጋጣሚ ኤፍሬም ምንም አይነት ጥፋት የለውም። አንዳንድ ኮሜንተሮቹ ኤፍሬም ምናምን ትላላችሁ እና አቤልም ኤፍሬም እያለ ምናምን አይደለም። ኤፍሬም ምንም አይነት ጥፋት የለውም። ሩታ አሁን ስሜታዊ ሆና ባለችበት ሰዓት ላይ ተሳስታ ወይም ተናዳ ከምትወሰን የማይሆነ ውሳኔ ውስጥ ከምትገባ ብቻዋ ተቀምጣ ጥፋቱ የቱ ጋ ነው? ምን ማድረግ አለባት? እንዴት መወጠጥ አለባት? የምለው ነገር ከነገር ሻሽታ ከሰውም ርቃ ብቻ ሆና ማሰብ ያስፈልጋታል። በእርግጥ ምክንያቱም አሁን ሁሉም የራሱ የሆነ አስተያየት ይሰጣል። ሁሉም የራሱ የሆነ ሀሳብ ሲያስቀምጣት፣ እሷም ደግሞ የትኛውን ሀሳብ መቀበል እንዳለበት ይስፍት በጣም ይከብደታል። በነገራችን ላይ ስለዚህ ስለዚህ እኔ ለኤፍሬም ተረድቼዋለሁ። ኤፍሬም ብቻ ሆና አስባ ወደ ህይወቷ ወደ ትዳሯ እንድትመለስና ማንንም ወሬ ሳትሰማ የማንንም ማንንም የፈለገ ሚሰጅ ብሊካት። አሸንፋ እንደምታልፍ ቆም ብላ የምታስቦ ብቻዋ የሆነችው ጊዜ ነው። ስለዚህ የፍሬም ጥፋት የለውም፣ በዚህ አጋጣሚ ማለት ነው።